እባካችሁ እህቶቼ በተለይ ጠለብ ቤት የምትሰሩ እህቶቼ ዋካችሁ ጥንቃቄ አድርጉ ማለት ነው። ይህንን ነገር ለመዳሞቻችሁ ከመናገራችሁ በፊት እርግጠኛ መሆን አለባችሁ። ገብቷችኋል። እርግጠኛ ሳትሆኑ ከተናገራችሁ እራሳችሁ ላይ አደጋ ስለሚያመጣባችሁ ማለት ነውና እቺታችን ላይ የደረሰው ነገር እነግራችኋለሁ። የባካቸው ይሄን ቪዲዮ ላይክ ሼር አድርጋችሁ ለሁሉም እህቶቼ እንዲደርስ ፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ እንዲላችሁ ሰላም ናችሁኝ ይገውል ሰላም ነው። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ። ክርስቲያን ወገኖቼም ሰላም ብያለሁ። ሲቀጥል ዛሬ ይዤላችሁ የመጣሁት በተለይ ጠለብ ቤት የምትሰሩ እኔ ዋን በዋነኛነት መናገር የምፈልገው እህቴም ጠለብ ቤት ስላለች ጠለብ ቤት ያላችሁ እህቶቼ እባካችሁ ጥንቃቄ አድርጉ ማለት ነው። ይሄን ነገር ወስናችሁና እናንተ ውሳኔያችሁ ላይ እርግጠኛ መሆን አለባችሁ ብዬ ነው ማስበው። እና ይቺ ልጅ ላይ በጣም የደረሰባት ነገር በጣም አሳዝኖኛል። ወላሂ ነው ምላችሁና ትናንትና ደውላ እያለቀሰች ነው የነገረችኝ። እሱንም ደግሞ ሪፖርት ላይ ሆነ ማለት ነው። እና እርግጠኛ ሳትሆኑ ለመዳሞቻችሁ አትናገሩ። መናገርም ካለባችሁ ደግሞ እርግጠኛ ሳትሆኑ አትናገሩ። ይህንን ነገር ነው ማለት የምፈልገው። እና እሱ ምንድን ነው እች ልጅ እዛ ቤት አራት አመት ሰርታለች። ታውቃላችሁ እኛ ስደት ላይ ከመጣም በኋላ ለአንድ ዓመት ለሁለት ዓመት ብለን መተን አስር ዓመት ከአስር ዓመት በላይ እንደዚሁም ደግሞ ሁለት ዓመት ሶስት አመት አራት ዓመት እንቆያለን ማለት ነው። የመጣንበት ነገር ስለማይሳካለን። እና እች ልጅ እንደነገርኳችሁ እዛ ቤት አራት አመት ሆኗታል እ ይሄ የሚኖርበት ሰውዬ እህቱ ቤት ነው ያላችሁ። የኛ ልጅ ናት ማለት ነው። ና ኢትዮጵያዊ ናት። ገብቷችኋል። አራት አመት ሰርታለች። አራቱን አመት ደግሞ አንድም ቀን እጃዛ አልሄደችም ማለት ነው። እና ከዛ የበፊቱንም ሁለት ዓመት፣ አሁን ደግሞ ሁለት አመት ጨርሳ ልትሄድ ስድስት ወር ገና አምስት ወር ስቀራት ነግራታለች። እና እኔ ሀገር መግባት ፈልጋለውና ትኬት ትቆርጭልኛለሽ፣ ሰውን ማምጣት ካለብሽ ማምጣት ትችያለሽ ብላ ነግራታለች። ከዛ ደግሞ እሺ ትልና ሴቷ በጭንቅላቷ ይዘዋለች። ከዛ ጊዜ ሲደርስ ገና፣ አሁን ከአምስት ወር በፊት ነበር ይህን ነገር የተናገረችው። ከዛ የዛሬ ሁለት ወር ልትሄጂ ነው እርግጠኛ ነሽ ወይ? ልትሄጂ ነው ካለሽ ደግሞ ለምን አንድ አመት ጨምረሽ እና አንድ አመት ጨምረች ሲሪ ስለዚህ፣ አሁን አቲጂ ትላታለች ማለት ነው። እና እኛም ሰው አላገኘንም፣ በአሁኑ ሰ ላይ ደግሞ ሰው እንደ ቀላሉ አይገኝም። እና አንድ አመት ጨምሪ ትላታለች። እችም ደግሞ ቃሏን ትቀይርና እሺ ካላስ እንደዛ ከሆነ አንድ አመት እጨምራለሁ። እኔም ደግሞ ያሰብኩት ነገር አልተሳካልኝም። በዛ መሀል ደግሞ ከባሏ ተጣልታለች ማለት ነው። ከባሏ ተጣልታ የጀመረችው ቤት አልተሟላላትም፣ ብሩን አጥፍቶባታል ማለት ነው እና ከዛ እሺ ትልና ያለባትንም ችግር ትናገርና እቁብ ገብታለች። ከዛ እቁብ ከእሷ መሀል ላይ ነበረ የነበረችው መጨረሻ ላይ ነበረ ለመቀበል ያሰበችው። ከዛ ይህን ነገር ስትላት የዛሬ ሁለት ወር እንደዛ ተባብለው ቃል ተገባቡ። ከዛ ለአንድ አመት እንድታሳድስላት ለመዳሚቷ ነገረቻት። መዳሚቷም እሻለች ማለት ነውና። ከዛ በዛ ሁለት ወር ውስጥ ደግሞ እሷ መሀል ላይ ስለ አሁን ስጡኝና፣ እኔ እየሰራው ሰጣችኋለሁ። አንድ አመት እንደገና እንድታሳድስልኝ ነግሬያታለሁ፣ እና አንድ አመት ጨምሬ እሰራለሁ። እስከዛ ደግሞ የእናንተንም ዕዳ እከፍላለሁ። አሁን ደግሞ የጀመርኩት ቤት ይሰራልኝ እና ብር ስጡኝ ላችኋለች። በመሀል ማለት ነው፣ ቁቁብ ላይ። ከዛ እሺ ይባባሉናል። በመሀል እሷ ውቁብ ትወስታለች። ዕዳው እሷ ላይ ነው ማለት ነው። ገብታችኋል? ከዛ እየሰራች ዛሬ ትናንትና ማለት ነው ትናንትና ለእሷም ሳትነግራት አስቡት፣ እንግዲህ አራት ዓመት ቤቷ ስትቀመጥ ለእሷ ሳትነግራት፣ እንደምትሄድ ሳትነግራት፣ እሷ ለካ ሌላ ፊሊፒኒ አምጥታለች። እች የምታውቀው ነገር የለም። ከዛ ከትናንትዛ እች ፊሊፒኒ ትመጣለች። የማን ነው ስትል የሌላ ሰው ናት። እኛ ቤት እንትን እሷ ወይም ደግሞ ያቺ መዳሟ ስለሌለች እዚህ ትቀመጥ ብላኝ ነው እንጂ ልትሄድ ነው ብላ እንትን ታረጋጋታለች። ማን ነው። እችም ደግሞ አልጠረጠረችም። ለምን አንድ ወር አንድ ዓመት ለመጨመር ስለፈለገች ማለት ነው። እና ከዛ እሷ ሳታቅ ትኬት ቆርጣ የያዘችውን እንኳን እቃዋን እንትን እዛ አራት ዓመት ቤት እሷ ቤት ስትቀመጥ የሰበሰበችውን ያልገዘችው ነገር የለም ማለት ነው። አስቡት እንግዲህ ያልገዘችው ነገር የለም። ልብስ ገዝታለች፣ እቃ ገዝታለች፣ ካርቶን ላይ ሰብስበዋለች። እንዲሁም ደግሞ በየቦታው በየሻንጣ ያደረገችዋላት እና ያን ሁሉ እንኳን ትሳፈሪያለሽ፣ ያንን ነገር በካርቶን ሰብሲ ወይም ደግሞ ካርጎ አድርጊ ሳትላት ምንም ነገር እንትን ሳትላት ምን አደረገች? ትኬት ቆርጧ ዘመድ እንትን ዘመድ ቤት እንሄዳለን ለአንድ ሳምንትና እንሳፈራለን አብረን ትሳፈሪያለሽ ብላ ሳት ነግራት ትኬት ቆርጣለች። እሷ ለካ ንብረቷን ወላሂ ያላትን እንኳን የወር ደመወዟን እንኳን አልተቀበለችውም ማለት ነው። የጨረሰች የሶስት ወር ደመወዝ አለባቸው አልሰጧትም። ለምን እናሳድስልሻለን፣ ቀስ ብለን እንሰጥሻለን ብለዋታል። ገብታቸዋል። ከዛ ዕቃውን እንኳን ሳትረትብ ምንም ነገር ሳታረግ ዘመት ቤት እንሄዳለን፣ እንሳፈራለን ብለው እነሱ ለካ ትኬት ቁርጦ አዘጋጅተዋል። ከዛ ያንን ትኬት እንትን ብሎ ሰው ለመዘየር እንሄዳለን ብሎ ሰውየው ከሴትዮዋ ጋር ይዘዋት ወደ መጣር አስቡት። እንግዲህ መጣር ማለት ወደ ሪፖርት ማለት እሷ የምታውቀው ነገር የለም እቃዋ እንዳለ ነው። ምንም ነገር አላዘችም። እንኳን የበቀላ አባያ ብቻ ነው የለበሰችው። አባያ የሶስት የሶስት ቀን ልብስ በምትን በጀርባ የምትያዘው ሻንጣ አለች ደል፣ እሷን ያዥ ብሏታል ማለት ነው። ምንም ነገር አላዘችም። ከዛ ውጭ አባያ ለብሳ ሶስት እንትን እሱንም ደግሞ ሶስት ቶብና የምትፈልጋቸውን ነገሮች ለሶስት ቀን ብቻ ብላ ሻንጣው ላይ አድርጋለች። ከዛ ይዟት ሄደው መጠር ላይ አስገብቷት ከላሲጂ አንፈልግሽም። አስቡት እንግዲህ ማለት ነው፣ የሶስት ወር ደሞዟን ሳይሰጧት እንደገና። አራት አመት ስትሰሩ እኮ ሁለት አመት ስትጨርሱ ካልሄዳችሁ የአንድ ወር ሃዲያ አንድ ወር ተጨማሪ ብር ሰጣችኋል። ጠረብ የሆናችሁ ታቁቶ ይሆናል። እና እኔ ያለሁበት ሰራተኞች ራሱ አሁን አራት አመት ጨርሳ ልቴ ስትል የሁለት አመት የበፊቱ የሁለት አመት እና አንድ ወር እንደገና የቲኬት ጨምሮ ሰውየው ቅርታ ባይቤ ሴቱ ያጠርታኝ ሄድኩኝ። ና እንደነገርኳቸው ሁለት ዓመት ስትጨርሱ ግዴታ ሰውየው የአንድ ወር ደሞዝ ይሰጣችኋል። ማነውም ለምን በአመቱ ኢጃዛ ስለምትወጡ፣ አሁን ለምሳሌ በጠለብ የሚመጣ ሰው ኢጃዛ በሳምንት አንድ ቀን መውጣት ይችላል። ማነው ፍሪዴ አለው ማነው በነፃ የሚቀመጥበት ቀን ያንን ስለማይደረግ በአመት ያኛው ነገር ተጠራቅሞ አንድ ወር ግዴታ ተደሞዛችሁ ውጭ ሁለት አመት ጨርሳችሁ ወደ ሀገር ስትሄዱ፣ ሰውየው በራሱ ብር ትኬት ቆርጦ የአንድ ወር ደሞዝ በነፃ መስጠት አለበት ማለት ነው። ለምን ወረቀቱ ላይ ተጽፏል። እችም ያለሁባት ሰራተኛ እንደዛ ስላደረገች ነው ይህንን የምናገረው እና የእኛ ልጆች ማታውቁ ከሆነ ይህንን ነገር ልታውቁ ይገባል ማለት ነው እና እናም እንደነገርኳችሁ ያንን እንኳን ሳይሰጧት የሶስት ወር ደሞዟን እንደገና የአራት ወር ሰርታለች እዛ ቤት የሁለት ወር ደሞዝ አላት ማለት ነው። አጠቃላይ የአምስት ወር ደሞዝ እና የትኬቷን ምንም ነገር እንትን ሳይሉ ምንም ሳታቅ ወስተው አሳፍሯታል ማለት ነው እና በጣም ነው ያዘንኩት። እንትን ኤርፖርት ውስጥ ሆና ስታለቅስ ነበር የደወለችልኝ እና ጥፊ ምናምን ስላት መጥፋት አልችልም ያለችኝና። ኢዳዋን እንኳን ሳትከፍል ምንም ነገር ሳታቅ አሳፍሯታል ማለት ነው። ስለዚህ እህቶቼ አንድ ነገር እርግጠኛ ሳትሆኑ፣ መጀመሪያ ላይ እርግጠኛ ሆናችሁ የምትሰሩ ከሆነ ወይም ደግሞ ከመጀመሪያው እንሄዳለን ብላችሁ አንድ ቃል ከተናገራችሁ መሄድ ነው ያለባችሁ። ሁለት ዓመት አንጭ ጨረሳችሁ መሄድ ነው ያለባችሁ። እነሱም ቃላችሁን ስትቀያይሩ እነሱ ራሱ የሚነሳባቸው ነገር አለ ማለት ነው። እና እህቶቼ ተጠንቀቁ። ደግሞ እንትን እነሱ ቤት ሆናችሁ ብዙ እቃ አትግዙ ማለት ነው። ለምን ጠለብ ቤት ሆናችሁ እነሱ ሳታቁ ያንን እንኳን ንብረቷችሁን እዛችሁ እንኳን እንዳትሄዱ የሚያደርጓሉ። ማኖች ልጅ ከንብረቷም የገዘችው ንብረቷን እንኳን እዛ ሳትሄድ ይሄው በባዶ ቀርታለች። እዛ ቤት ይሄው ያመጠቻት ሌላ ሰራተኛ ፊሊፒን ሰራተኛ አለች እና ትናንትና እኔ ቤት ያሉ ልጆች ሄደው ነበረ እሷን አሳፍሯት። ያቺ ሰራተኛ እነሱ ቤት አለች እና እቃዋን አውጥተን በትነን እንትን ፈትሸናል። ምንም ነገር ግን የራሳቸው እቃ አልተገኘም። ግን እሷን በባዶ ሸኝቷታል። ይህ እቃው ብላ ወስታ አሳይታታለች በእኔ ቤት ላለችዋ ሰራተኛ እና ወላሂ በጣም ነው ያዘንጎት እና እህቶቼ አረበትመኑና መኑና እቃችሁን ምናምን ገዝታችሁ እንትን እንዳትሉ ብራችሁንም ኢዳ ውስጥ እንዳድገቡ በተለይ ደግሞ በጣም ነው ያዘንኩት እና ጥንቃቄ አድርጎ ለመጣች ያለ